ቤተ ክርስቲያን የማያገኙ ቁሞ ለማስቀደስ እያሰቡ ዕድሉን ያላገኙ ብዙዎች ክርስቲያኖች አሉና እኛ ከዚችው መተን ለማስቀደስ፣ ለመጾም፣ ለመጸለይ ወደኋላ ስንል በእውነት የእነሱ እንባ ይፋረደናል። እውነቱን ለመናገር ቤተክርስቲያን አተው የሚያስቀድሱበት አተው የሚጸልዩበት አተው በእንባቸው እንደ ጸበል ተረጭተው የሚኖሩ ክርስቲያኖች የእነሱ እንባ እኛን ይፋረደናል። እውነቴን ነው። እዚህ ተቀምጠን እዚሁ እቅር ሁነን ቤተክርስቲያኑ እዚህ እያለ ሰንበት ክርስቲያን ከዚህ እያለች ሁሉ እያለ ካላስቀደስነ፣ ካልጸለይንባት የነዚያ እንባ ይፋረደናል። መጣችኋል እንኳን ደህና መታችሁ። እንዳትቀሩ ለማለት ነው። አሁን እንደቀላል አትዩት፣ ይህን እድል ማግኘት፣ እንዲሁም እንባ አንዳንድ ጊዜ ይተናነቀናል። አባቶቻችን ይህን እድል በማግኘታቸው እንባ ይተናነቃቸዋል። ፍቅር ናት ይች ቤተክርስቲያን፣ እዩዋት እስቲ ፍቅር እኮ ናት። ሁልጊዜ ማትሰለች የእግዚአብሔር ቤት ስለሆነች የእግዚአብሔር ፍቅር አለባት። ይችን ቤተክርስቲያን እኮ ሁልጊዜ ስለያዝናት እኛ ልናቀላት እንችላለን። ስለለመድናትም ልናቀላት እንችላለን። አደራችሁ ምእመናን የቤተ ክርስቲያንን ፍቅር ከልባችሁ ጻፉት። የቤተ ክርስቲያንን ፍቅር በልባችሁ ሰሌዳነት ጻፉት። እንጻፉት። ቅድም እንዳልኩት የታጣለት ነው። ሁሉም ይታወቅና ያስጨንቃል። አዎ እያለነ፣ በፍቅርና በናፍቆት ቤተክርስቲያንን ልናስባት ይገባል። እያለነ አንዳንድ ጊዜ እናቶች ከልጆቻቸው ጋር እያሉ ያለቅሳሉ። ልጆቻቸውን ይዘዋቸው ለምን ነው የሚያለቅሱ? ልጆች ከእናታቸው እቅፍ ነው ያለቅሳሉ። የፍቅር ልቅሶ አለኮ የፍቅር ልቅሶ አለኮ እሱ እንዳትለዩ ለማለት ነው ሰንበተ ክርስቲያንን ነው አሁን የገለጽኩላችሁ። አንዲቱ የምንመጣባት ምክንያት ወደ ቤተክርስቲያን የምንሰበሰብባት ሰንበተ ክርስቲያን ናት። የመጨረሻዊቱ ደግሞ ቤተክርስቲያን ናት። ቤተክርስቲያን ከሌለች መምጣት አንችልም። ስለ ቤተክርስቲያን ልንጸልይ ጸልዩ። አቤቱ ባክህ አብያተ ክርስቲያናት እንዳይቃጠሉ በአንተ ስም የተሰሩት አብያተ ክርስቲያናት ሁሉ እንዳይቃጠሉና እኛ ክርስቲያኖች መሰብሰቢያ እንዳናጣ መግቢያ እንዳናጣ ቅዱስ ሥጋህን ክቡር ደምህን የምንቀበልበት ቤት እንዳናጣ በአንድ ላይ ተሰብስበን አምልኮትህን የምንገልጽበት ቤት እንዳናጣ በአንድ ላይ ተሰብስበን ቃለ ወንጌልህን የምንማርበት አውደ ምሕረት እንዳናጣ ልደትህን የምናከብርበት በዓልህን ጥምቀት በዓለ ጥምቀትህን የምናከብርበት ስቅለትህን የምናከብርበት ትንሣኤህን የምናከብርበት ስምህን የምንቀድስበት ክብርህን የምንወርስበት ቤተ ክርስቲያን እንዳናጣ እባክያል ልናለቅስ ልንጸል ይገባል ምመናል። ዛሬ እዚህ ሁነን የቤተክርስቲያንን ፍቅር እያለቀስንም እየጸለይንም ለእሱ ልንነግረው ይገባል። ዘመኑ አስቸጋሪ ዘመን ነውና፣ ዘመኑ የከፋ ዘመን ነው እና አስቸጋሪ ስለሆነ እችን ቤተ ክርስቲያንን እንዳናጣ እችን ቤተ ክርስቲያንን ልንጸልይባት ብቻ ሳይሆን ልንጸልይላትም ይገባል። አሁን የተሰበሰብ ልንጸልይባት ነው፣ ግን ስላለች ነው የምንጸልይባት። ጸንታ እንድትኖር ልንጸልይላትም ይገባል፣ ልንጸልይላትም ይገባል። ስለ ቤተ ክርስቲያን ሰላም ቅዳሴ ውምዲያን የሚለው ጸልዩ ቤተ ሰላመ ቤተክርስቲያን ቤተ ክርስቲያን ስለ ቤተ ክርስቲያን ሰላም ጸልዩ። ቤተ ክርስቲያን ሰላም ካጣች እኛ ሰላም አናገኝም። ቤተ ክርስቲያን ስርዓቱ አጓ ካልተጠበቀ እኛ በቤተ ክርስቲያን ጸንተን አንኖርም። ና ምእመናን አንዳንድ ጊዜ ፍቅር ያስለቅሳል። የእናት ፍቅር በቅርብም በሩቅም ሆኖ ያስለቅሳል ደስታም ያስለቅሳል ሐዘንም ያስለቅሳል እና አሁን እኔ እናንተን ሳያችሁ እይ ተሰብስበን በአንድ ላይ ሳያችሁ እግዚአብሔር አምላክ መድኃኒ ያለም ይችን መሰብሰቢያ ቤተ ክርስቲያን ባይሰጠን ኑሮ እንዴት እንሰበሰብ ነበር የሚለው ከልቤ ገብቶ ነው አሁን ቀጣይችን ሰርቶልን ሰጥቶን በደሙ በመስቀሉ ባርኮ ሰጥቶ ሆ እንሰበሰባለን። ዛሬም ነገም፣ በየሳምንቱ እንሰበሰብባታለን። ፍቅሯ ያስለቅሳል። ሁሉን ስለምናገኝባት ቅድም እንዳልኩት እማንከለከልባት ቤት ወተንም እንገባባት ቤት ሌላ እኮ የለንም። እንኳን በህይወታችን በሞታችን እኮ ትልቂቱ ቤታችን እች እኮ ናት። ቤታችን እኮ በዚህ አጥር ነው ያሉ። በዚህ ቅጥር እኮ ነው ያሉ አባቶቻችን እኮ አጽማቸው እዚህ ብቻ ቤተክርስቲያን ቅጥር እኮ ነው ያለ። እች ቤተክርስቲያን ባትኖር ኑሮ አባቶቻችን እናቶቻችን የት ይቀበሩ ነበረ? ያስለቅሳል። ያስለቅስም። እኔ የቤተክርስቲያን ፍቅር በጣም ነው የሚገርመኝ። በጣም እመናል። ከዚህ ስንመጣ ብዙ ነገር ነው የምናገኝ። አባቶቻችን እናገኛቸዋለን። መካነ መቃብራቸው እዚህ ነው። እናቶቻችን እዚህ እናገኛቸዋለን። አጽማቸው ያረፈ ከዚህ ነው። ወንድም እህቶቻችን ከዚች ቤተ ክርስቲያን እናገኛቸዋለን። ህያዋንን እናገኛለን። እኛ ህያዋኑ ብቻ እኳ አይደለም የምንገናኝባት በዚች ቤተ ክርስቲያን በህይወት ያለነው እኛ ብቻ እኳ አይደለንም። የሞቱትን ወገኖቻችን ሁሉ እኮ ከዚህ መጥተን ሰላም ብለናቸው እኮ ነው የምንሄድ። እስኪ ሁላችን ብንጠየቅ አባታችሁ የት ነው ያለ? እናታችሁ የት ነው ያለች? ወንድሞቻችሁ የት ነው ያሉ? እህቶቻችሁ የት ነው ያሉ ብንባል አሁን መልሳችን ሁላችን ከቤተ ክርስቲያን ነው የምንልኮ። ይህ አስለቅስም፣ እንደ ፍቅር አባትሽ የት ነው ያለ? አባት የት ነው ያለ? ባል ቤተ ክርስቲያን እኮ ናት ቅፍ አድርጋ። ስንሞትም፣ በህይወትም እያለነ፣ በሞታችንም፣ ሁልጊዜ መኖሪያችን መግቢያችን የአባታችን የእናታችን ቤት መሆኗን የምናውቀው በህይወታችንም በሞታችንም ከሷን ጋር ነው ያለ እና ፍቅሯ ልዩ እኮ ነው። ፍቅሯ ልዩ ነው። እንዴት እንደሚወደን መድኃኔ ዓለም ክርስቶስ በስጋችሁም በነፍሳችሁ ምሩባት ብሎ ይፈቀደልን ትልቅ ፈቃድ እኮ ነው የሰጠን በስጋችሁም እንደ እየተሰብሰቡባት፣ ጸልዩባት፣ አስቀድሱባት ብሎ ይሰጠን በነፍሳችሁ ቅዱስ ክቡር ከወርደሙን ተቀበላችሁ የዘላለም ህይወትን አገኙባት ብሎ የህይወት ቤት እኮ ናት ቤተክርስቲያን። በአትሞር ምን እንቆርባለን አይደል? መቁረብ ያኮ የለን ነው። እሷ ኮናት መቁረብ ያችን መጠመቂያችን እኮ እሷ ናት። እንዴ ተወለድንባት እኮ ርስታችን። የአንዳንዳችን ሁላችን ብንጠየቅ አሁን የክርስቶስ ቤተሰቦች ናን ተብለን እንጠራለን። የእግዚአብሔር ልጆች እንባላለን። እግዚአብሔር የተወለድንባት ክርስት ይቺ ናት። ያቺ ክርስትና ቤት ትታያቸዋለች። ይህ ክርስትና ቤት ወይ ይናፍቃል። አሁን ትላልቆች ነን፣ ሽማግሌዎችም አላችሁ፣ ወጣቶችም አላችሁ፣ ወንዶችም ሴቶችም የተወለዳችሁበት ቤት የት ነው ብንባል ያችን ክርስትና ቤት ነው የምናሳይ። አትናፍቅም? ያች አታስለቅስም? የዚያች ፍቅር አያስለቅስም? አደግነ በኋላ አሁን ትልቅ ከሆነ በኋላ ከዚህ ለመሰብሰባችን እኮ ምንም ሳናውቅ እና በጎ ሳናውቅ በአርባ ቀንና በሰማኒያ ቀን በእቅፍ ታዝለን መተን የተወለድንባት ያች ክርስትና ቤት አትናፈቅም? አታስለቅስም? ይህ እንዳይታጣ ክርስቲያኖች ወልደው ልጆቻቸውን ክርስትና እንዲያስነሱ፣ እንዲያስጠምቁ መጸልይ ያስፈልጋል። ቤተ ክርስቲያን ለኛ ለእኛ ሁለንተናችን ናት። ሁለንተናችን ሁለንተናችን ቤተክርስቲያን ለእኛ ያልሆነችልን ነገር የለም። ሁለንተናችን ናት፣ ሁለንተናችን ናት። ብንወለድ ከእሷ ብንጠመቅ ልደታችን ጥምቀታችን ነው። ብንጠመቅ በቤተ ክርስቲያን፣ ብንቆር በቤተ ክርስቲያን፣ ብንዳር በስርዓተ ተክሊል በቤተ ክርስቲያን፣ ዲያቆናቱ ካህናቱ፣ ቀሳውስቱ ክህነት ሊቀበሉ በቤተ ክርስቲያን ስንሞት ሐዘናችን የምንረሳበት በቤተ ክርስቲያን። አስከሬናችን አምጥተን አደራ የምንሰጣት ይች እኮ የአደራ ቤት እኮ ናት። ክርስቲያኖች፣ አንዳንድ ጊዜ መለስ ብለን ማስተዋል ይኖርብናል። በልማድ መኖር የለብን የሚሉ ነበር የኔታ በረከታቸው የደረሰን የኔታ ሊቀ ሊቃውንት መንክር መኮንን ሁለት ትንሳኤ ምዕመናን ይሉ ነበር። እዚህ መተርክ ላይ ቁሞ ምዕመናን መመላለሳችን በልማድ እንዳይሆን ይሉ ነበር። ታስታውሳላችሁ፣ የነበራችሁ ሰዎች። በልማድ ማለት እንዲሁ ዝም ብሎ መውጣት መግባት እንዳይሆን ማለት ነው። ይህን ማሰብ ነው። ይህን ማሰብ እናቴ ቅድስት ቤተክርስቲያን አባቴን ሰጠውሽ፣ እናቴን ሰጠውሽ ብለን የሞቱትን ወገኖቻችን አምንተን ስንሰጣት በመጽሐፈ ግንዘት እንዲሁም እንዲህ ይላል አግባይነ ለኪ ኦ እምነ ቅድስት ቤተ ክርስቲያን አንቺ ቅድስት ቤተ ክርስቲያን ወደ አንቺ ሰተንሻል አባቴን ሰጥቼሻለሁ፣ እናቴን ሰጥቼሻለሁ። የአደራ ቤቴ እኔም ነገ ሙቼ ወደ አንቺ እስክመጣ ድረስ ብለን አደራ የምንሰጣት የአደራም ቤታችን ናት። ቅርሳችን ናት እኮ ቅርስ ቅርስ የአዳም ልጆች በሙሉ በቅርስነት የሚገኙ በመቃብር በቤተ ክርስቲያን ሰው ትልቅ ቅርስ ነው። ከሰው የበለጠ ቅርስ የለም። ሰው ቅርስ መሆኑን የምናውቀው እግዚአብሔር አምላክ ሰውን ሲፈጥረው አዳምን ንግበር ሰባባሪያ ነው በአምሳሊነ ብሎ ኦሪት ዘፍጥረት ምዕራፍ አንድ ቁጥር ሀያ ስድስት ላይ ሰውን በመልካችን በምሳሌያችን እንፍጠር ብሎ ቅርጽ አድርጎ ነው የፈጠረው። ቅርስ ሁለት ስም አለው። አንዱ ቅርስ ይባላል፣ እንደገና ደግሞ ቅርጽ ይባላል። ሰው ሁለቱን ስም የያዘ ነው። ቅርስነትንም ቅርጽነትንም። ቅርጽነቱ በስላሴ ቅርጽ በስላሴ መልክ ነው የተቀረጸ። አዎ፣ በመልካችን ደምሳሌያችን እንፍጠር ብሎ እግዚአብሔር ሰውን የቀረጸው በመልኩ ባሪያው ነው። ስለዚህ ቅርጽ ይባላል። በስላሴ አካል የተቀረጸ ግዙፍ ሲሆን በረቂቁ በስላሴ አካል የተቀረጸ ቅርጽ ይባላል ሰው ቅርስነቱ ደግሞ ቅርስነቱ ደግሞ ሰው በሕይወተ ሥጋ እያለ ቅርስ ሆኖ ይጎበኛል። የሰው ቅርስነቱ የሚገርማችሁ ነገር ጎብኙ እግዚአብሔር ነው። በእግዚአብሔር አይን ሁል ጊዜ የሚጎበኝ ቅርስ ነው ሰው። ሰው ከመሆኑ አስቀድሞ እግዚአብሔር አምላክ ሰውን በአይነ ረድኤት ያየው ነበረ። ከር ምሉ ነው። በዓለም የመላ ነው፣ ግን በፀራሪያም ሆኖ ያየው ነበር። ኋላ ግን ከሰማያ ሰማያት ወርዶ ከቅዱስ ማርያም ተወልዶ መጣና ይህን ቅርስ የሰውን ቅርስ እግዚአብሔር አምላክ ወረሰው ወረሰው ማለት ነው። የቅዱስ ድንግል ማርያም ነፍሷን ሥጋዋን ሲዋሃድ የሰውን ቅርስነት ወረሰው እራሱ ባለቤቱ መድኃኔ ዓለም ክርስቶስ ከሰማይ ወርዶ ነው ይህን ቅርስ የተዋሐደው። አዳም ቅርስ ነው፣ ሔዋን ቅርስ ናት። አሁን እዚህ ያለነው ሁሉ ቅርስ ጠባቂዎች ነን። መልካችን ቁመታችን ሁለንተናችን ወንዶች የአዳም ልጆች ነን፣ ሴቶች የሔዋን ልጆች ነን። ስለዚህ ሁላችን ቅርሶች ነን። የአዳምና የሔዋን ቅርስ ጠባቂዎች ነን። የሥላሴን መልክ ይዘን በቅርስነት የምንታይ ነን። ቅርስ ይጠበቃል። ቅርስ የሚወድቅ ነገር የለውም።